ህያብ ድራማ ክፍል ሶስት በሰው ገንዘብ፣ በሰው ጉልበት፣ በሰው ደም፣ በሰው ህይወት የተጨመላለቀ ሀብታምነት የዘደንግል አባት እና የወይዘሮ ህይወት ባለቤት ቴድሮስ የሰው ገንዘብ ወይም የሰው ህይወት ምንም መስሎ አይታያቸውም። የራሳቸውን ድርጅት የራሳቸውን ድርጅት በሰው ጉልበት፣ በሰው ደም፣ በሰው ሀብት ሶስት ድርጅት ከፍተዋል። የአንድ ድርጅት ሲከፍቱ ወይም ልጆቻቸውን ዘድንግልንና ሌላ ሴት ልጅ ያለቻቸው ያችን ሴት ልጅ ሲያመጡ ሰርቀው ነው ያመጧቸው። ሲጀመር እነሱ መውለድ አይችሉም። እነሱ መውለድ ስለማይችሉ ብቻ የሰው ልጆችን ሰርቀው ሰርቀው ያመጡላቸውንም ገለው እንደዛ ልጆችን እናትና አባት እንደሆኑ አድርገው አሳድገዋቸዋል። እስካሁን ድረስ ዘድንግል አያቀብ ሴቷ ልጅ እስካሁን ድረስ አልታየችም። እናም በጣም በሚያሳዝን ሁኔታ የዚህ ድራማ መጨረሻ ብለን ለመናገር ገና ከአሁኑ ነው የሚያጓጓው ማለት ነው። ምክንያቱም በሰው ህይወች እንግዲህ ቀንና እሱ ብቻም ሳይሆን ሶስት ድርጅት የተመሰረተበት ሀብታምነት ማለት ነው። ሲቀጥል ደግሞ ዘድንግል ልጃቸው ይህን ነገር አያቅም፣ አባቱ ምን እንደሚሰራ ምን እንደሚያደርግ አያቅም። ሲቀጥል ደግሞ የዘድንግል አባት ምግቡ ማለት የሚያከፋፍለው ምግብ ጊዜው ያለቀበት ወይም ጊዜው ትንሽ እየ የቀረውን ነው። ከውጭ ሀገር እያስመጣ ለሀገር ውስጥ የሚያከፋፍለው በነገራችን ላይ በጣም ብዙ ባለ ሀብቶች ኢትዮጵያ ምድር እንደዚህ አይነቱን ስራ ይሰራሉ። ከውጭ ሀገር ጊዜው ያለፈበትን ምግብ ያመጡና የፈረደበት ለኢትዮጵያ ሕዝብ እያከፋፍሉታል። የምስኪን እና ደሃ ሕዝብ ደግሞ ደና ነገር እየመሰለው ይመገበዋል። ግማሹን የሞታን፣ ግማሹን የሚታመማን፣ ግማሹን ብቻ ምን ብዬ ልንገራቸው። ለማንኛውም የዚህ ድራማ መጨረሻ በጣም የሚያጓጓ ነው እናም ህያብ ይባላል የድራማው ስም ህያብ ማለት የቤታቸው ሰራተኛ ናት እናም ዘድንግልን ደግሞ በጣም የምትወደው የምታፈቅረው ሮዳስ የምትባል ልጃለች እቺ ሮዳስ እሷ እዛ ቤት የገባችው አባቷ ከዘድንግል አባት ጋር ስለሚሰሩ የዘድንግል አባት እና የሮዳስ አባት ደግሞ በጣም ቅርብ ጓደኛማች ወይም አብሮ አደጎች ስለነበሩ እርግጠኛ የሆነ ግን ወይም በገንዘብ ዙሪያ። እናም የመጣችው ሮዳስ እነሱን ለመበቀል ነው። አንድ ፍቃዱ የሚባል ጓደኛ አላት። ከሱ ጋር ሆና ነው አብራ የምትሰራው። ፍቃዱ የሚባለው ጓደኛዋ ወይም ከሷ ጋር አብሮ የሚወጣው፣ እሷ ዘድንግልና ፈቅረዋለሁ ትላለች። ነገር ግን ከዛኛው ከፍቃዱ ጋር አብራ ተተኛለች፣ ትወጣለች፣ ትገባለች። ሮዳስን ቀርቦ ማለቴ ዘድንግልን ቀርባ እወዳለው፣ አፈቅራለው፣ ለምንድን ነው የመጣልሀኝ ብላ ስትጠይቀውም እሱ አንቺ የኔ ምርጫ አይደለሽም፣ እባክሽን አትከተኝ፣ አልፈልግሽም፣ መቼውንም ለእኔ ልትሆኛልችም ምቾንም እኔ አንቺ ለእኔ ምርጫዬ አትሆኝም ብሎ ሲላት፣ እሷም ለምንድነው የምጠላኝ፣ ለምንድነው ማትወደኝ ምን ጎለኝ? ያለ ስትለው ምንም ጎል ሳይሆን አንቺ የእኔ ምርጫዬ አይደለሽም ይላታል ማለት ነው። እናም እሷም በጣም ተናዳ ጥሏት ስለሄደ ብቻዋን ከዛ ካፌ ቁጭ እንዳለች በሀሳብ ጭልጥ ብላ በሀሳቧ የመጣላት መስሏት አፈቅርሻለሁ ወድሻለሁ እንደሚላት እያሰበች ወደኋላ መለስ ብላ ከዛ ከራሷ ስትነቃ ባድዋን ወይም ብቻዋን ቁጭ ብላለች። እናም በጣም ተናዳ ወይኔ ወይኔ በቃኔ ረዳት እንደዚህ ሆንኩኝ ብቻዬን መቃሸት ጀመርኩኝ እያለች ተናዳ ትታት ሄዳለች። ይህ ፈቃዱ ተብዬው ደግሞ እሱ ሰካራምና ጎዳና የወደቀ ስለነበረ አንድ ጥሩ ሴት አግኝቶ ከዛ ከጎዳና አውጥታው ሲጋራ ይጠጣ ስለነበረ እሱም ሁሉ አስትታው አፍቅራው አብረው እየኖሩ እያለ እሱ ያችን ተዋትና ሌላ ሴት ይይዛል ወይም ከዚህ ከወንጀል ውስጥ ይገባበታል ማለት ነው። ይች ሴት ደግሞ እሱን ትታ የሆነ ቡና ቤት ነገር ከፍተውላት እሷ ቁጭ ብላ ትሰራለች። እናም ዘድንግልም እየሄደ ሄደ ከሷ ጋር አንዳንድ ጊዜ ያጨሳል። እናም እሱ አሁን ፍቃዱ ተብየው ሄዶ እባክሽን እወድሻለሁ አፈቅርሻለሁ የፈለገ ነገር ብታደርጊም ገላሽን በሌላ ሰው ብቻ እኔ ግን በጣም ስለምወድሽና ስለማፈቅርሽ ምንም አይነት ፍቅሬ አልተቀነሰም ብላትም፣ እሷ ግን በፍፁም ከዚህ ወጣልኝ እዚህ ደረጃ እንድደርስ ያደረከኝ አንተ ነህ። እናም ከኔና ከአንተ ከአሁን በኋላ ምንም አይነት ግንኙነት አይኖረንም ትለዋለች። እናም እሱም እየጮኸች ስለነበረ ትቷት ይወጣል ይህ ማለት የዘድንግል አባት በየደቂቃው ቪዲዮ እየቀረጹ ይልኩለታል። ቪዲዮ እየቀረጹ ሲልኩለት በዘድንግል ይደብቃል። ዘድንግል ከሰማ ያው ሶስቱንም ድርጅት እሱ ስለሆነ የሚመራው ያ ድርጅት ግን በምን እንደተመሰረተ እና እንዴት እንደተመሰረተ ዘድንግል የሚያውቀው ነገር የለም። እናም ይሄን ነገር አባት ነው ማለት ዘድንግል ከሰማ ሁሉንም ብትንትን ስለሚያወጣው አሁን ፍራቻቸው ዘድንግል እንዳይሰማ ነው። እናም ወይዘሮ ህይወት ከባለቤቷ ጋር ሆና በጣም እየተጨነቀች እና እየተጠበበች ነበር ነገር ግን አንዳንድ ጊዜ ዞር ብላ ባሏንም ተወጋዋለች አንተ ነህ ምክንያቱ ምክንያቱ አንተ ነህ እንደዚህ ባታደርግ ኖሮ ተው ብዬህ ነበር የሰው ገንዘብ በዚህ ደረጃ አትውረድ አትውደድ ሲቀጥል ደግሞ ይህ ድርጅት የተመሰረተው በሰው ደምና በሰው ህይወት በሰው ጉልበት በሰው ተአብ ነው ስለዚህ ተው ብዬህ ነበር ከልክ ያለፈ ገንዘብ ወዳድነት ግን እዚህ ያደረሰክ ስትለው እንደውም አንችንሽ ይህን ነገር ልጆቹንም እንደዛ ስናደርግ ወይም ልጆቹን ሰርቀን ስናመጣ ከዛ ባለፈ ደግሞ ልጆቹን ያመጣልን ሰው ስንገድለው ምናምን ሌላ ማንም ሰው አያውቅም፣ ስለዚህ ከአንቺ ውጭ የሚያውቅ ነገር የለም ብለው ስላት እንዴት እንደዛ ትለኛለች ብላ አሁን ባልና ሚስቱ ያን ያክል ጊዜ ያሳለፉ ባልና ሚስት ከልጅነት ቀር ጥርጣሬ ውስጥ ገብተዋል። እንደውም መጠጥ ቤት ሄዶ የአቶ ማለቴ የዘዴን ሌላ አባት መጠጥ ቤት ሄዶ ከፈቃዱ ጋር ሆኖ እኔ የሆነ ስልክ እየተጠባበቅኩ ነው። እናም ያን ስልክ ተጠባበቄ የጠረጠርኩን ነገሮች እውነት ከሆነ ህይወትን ታጠፋብኛለህ ይለዋል። ህይወት ማለት ሚስቱን ማለት ነው። እና ፈቃዱን እንዴት ነገር እንደዚህ ሊሆን ይችላል ድጋሜ ደጋግሞ ብታሰብበት ይቻላል ይሻላል፣ እንጂ ይህ ነገር በፍጹም መሆን የለበትም ብሎ ሲለው አንተ የሚመለከተ ነገር የለም፣ ብቻ ያን ስልክ እየተጠባበቅኩ ነው። ያን ስልክ የምጠባበቀው ስልክ የእውነትም እኔ ያሰብኩትና እኔ ያቀድኩት ወይም ይሆናል ብዬ የገመትኩት ከሆነ እሷን ታስወገድልኝ ያለ እያለው ነበረ፣ ፍቃዱ። በነገራችን ላይ ፍቃዱ ማለት ከረዳት ጋር አብሮ የሚሰራና ለመበቀል የመጣ ሰው ነው። ነገር ግን አላወቀም፣ ይዘ ድንግል አባት እንደውም ሚስቱን እንድገለለት እየጠየቀው ነው። በነገራችን ላይ አብሮ ቁጭ ብሎ መጠጥ እየጠጡ እያለ ራሱ ፈቃዱ ጠይቆታል። የሮዳስ አባት ጋር ምን ግንኙነት ነው ያላቸው? ያን ጫፍጫፉን ስሰማ ከልጅነታችሁ ጀምሮ ጓደኛ እንደነበራችሁ ነው፣ ነገር ግን አንተ እንደምጠላው ነው የሰማሁት ሲለው የዘውድንግል አባትም አዎ እሱን የሮዳስን አባት በጣም ነው የሚጠላው። የሚጠላው ከሚገባው በላይ ጠለዋለሁ። ነገር ግን በስራዎች መካከል አንዳንድ የምታውቀው ነገር ስላለ ሮዳስ ከስራችን ውስጥ መካተት አለባት ይለዋል ማለት ነው። ሮዳስ እንደምትበቀለው አያውቅም። ፍቃዱም ራሱ እየተበቀለው እንደሆነ አያውቁም። ምናልባትም ይህን የሚልኩባቸውን ፍላሽ እና እየቀረጹ እየተቀረጹ የዛሬ ስንት ዓመት በጣም ቆየ ነው እንግዲህ ከ ሰላሳ አካባቢ ወይም ሀያ ስምንት ሀያ ዘጠኝ አካባቢ ናቸው ልጆቹ እና እንግዲህ በዛን ሰዓት የተቀረጸ ቪዲዮ ተቀምጦ ነው አሁን እየላኩላቸው ያለው ማለት ነው። ማን እንደሚልክላቸው የሚያውቀው ማንም የሚያውቀው ሰው የለም። ይህ ዘድንግል አባት እንደውም ሚስቱን የጠረጠራት በዛን ሰዓት ማንም እና ማንም የለም ነበር ከአንቺ ውጪ ማንም የሚናቅ ሰው የለም ነበር። እና ሁለተኛዋ ሰራተኛዋም ዘድንግለን ወደዋለች። ዘድንግልም እሷ ጋር ያለው ቀረቤታ ከሰራተኝነት ያለፈ ነገር እየሆነ ነው። ይጠይቃታል በቃ ጠግባ ቁጭ ብሎ ከእሷ ጋ እንዳወራ እሷን ብዙ ነገር ይጠይቃታል። እሷም እየቀረበችው ነው ያለችው። እናም ዛሬ አንድ ጥያቄ ልጠይቅ ስላለችው መጽሐፍ እያነበበች ነበር መጀመሪያ። ከዛም ወደ ላይ ወጣና ተመልሶ እሷ ካለችበት ሄደና ቁጭ ሲል አላየሁም ነበር፣ መጽሐፍ እያነበበች ስለነበረ ትለዋለችና ሰላም ከተባባሉ በኋላ አንድ ጥያቄ ልጠይቅህ ስትለው፣ ማለቴ ሁለት ጥያቄ ልጠይቅህ ትሏለች። ከፈቀረችህ እና ከተመኘችህ የትኛዋን ትመርጣለህ ወይም የትኛዋን ትወክል ስትለው፣ እንደ የፈቀረችህን ምናታ አብረን የሚዘልቀው እርግጠኛውን የፈቀረችው ናት። የተመኘችው ያው ለጊዜው ስለሆነ ምኞቷን ስታገኝ ትሄዳለች። ስትላትም፣ እሷም ተሳስተሃል፣ የተመኘችህ ስትሆን ምናልባት እስከ መጨረሻውን ልትሄድ ትችላለች። እኔ በበኩሌ ላይ ሁለቱን ነው የሚያጠቡት፣ የተመኘችውንም ያፈቀረችውንም። ምናልባት እኮ ፍቅር አልቆ ፍቅሩ ሲያልቅ ልትሄድ ትችላለች ስትለው፣ አይ እኔ ግን አላውቅም ብቻ እንግዲህ እኔ መረጥኩት ያፈቀረችውን ነው ይችላል። እሷ ደግሞ ለነገሩ ምርጫው እኔ አላውቅም፣ ፈጣሪ ነው የሚያውቀው። ያው እንደው ለማወቅ ያክል ያንተን ሀሳብ ነው እንጂ ትለዋለች። እንግዲህ ድራማው ክፍል ሶስት ነው የሚመስለው። አንድ ክፍል አንድ ክፍል ሁለት አለው። ያን ያክል ምንትን ስራ ያላለኝ ነው። ውድ የተከበራችሁ ቤተሰቦቼ ሰላም ሰላም ሰላም ሰላም፣ ብያለሁ እያላችሁበት ሰላማችሁ ይዛለኝ። አመሰግናለሁ፣ እስካሁን አብራችሁን ስለቆያችሁ። ላይክ ማድረጋችሁን አትርሱ፣ አዲስ መሆናችሁ ደግሞ ሰብስክራይብ እያደረጋችሁ